ምዕራፍ ሰባት የሉባ ምርጫና ስልጣን መረከብ በኦሮሞ ገዳ ስርዓት መሠረት በድርጅቱ ስም ገዳ ወይም ጊቡ ተብሎ የተሰየሙትና በኋላ ተገርዘው ሉባ ሆነው የቆዩት በእጩዎች ውስጥ የሚገኙት አምስተኛው ገዳ አርባ ዓመት ወይም የአባታቸውን ገዳ ተከትለው በትውልድ ሉባ የሚሆኑት የአባታቸውን ገዳ ዘር መቶ አርባ ዓመት ሲሞላው በየቤታቸው ድግስ ተደግሶ ሉባዎችና አባቦኮች እንዲሁም ጥሬ የተደረገላቸው ሰዎች በተገኙበት ሥርዓተ ሃይማኖታቸው እንደሚፈቅደው ምርቃት አድርገው እጩ ሉባ ኮርማ ወይም ወይፈንን አርዶ ግንባሩን ደም አስነክቶ ጠላ ቀርቦለት ዲባ ፈቻ ዲባ ፈቻ ካደረገ በኋላ የኮሮማው ስጋ ተጠብሶ ይበላል። ከጠላውም ይቀመሳል። የቀረውንም ወጋም ሟልቶ ማለት ሙሉ ምርቃት ተደርጎለት ስልጣን ተረካቢ ሉባም ይሆናል። በዓሉም የቡታ በዓል ይባላል። የተዘጋጀውን ድግስ የተሰበሰቡ ሰዎች ይጋበዛሉ። እስከ አስራ አምስት ቀን ድረስ በቤቱ እየተበላ እየተጠጣ ይዘፈንለታል፣ ይዘመርለታል። ጋርማምሳና ማለትም ፈረስ ግልቢያ፣ ልዩ ልዩ ጨዋታ ይደረጋል። ይህ ወግ ከተደረገለት በኋላ ልክ በአስራ አምስተኛው ቀን በየስምንት ዓመቱ የገዳ ዘመን የሚለወጥበት የኦዳ ስብሰባ በዓል ስለሚደረግ እጩ የሆኑ ሉባዎች ለሉባ ባለ ስልጣንነት የሚመረጡበት እለት በመሆኑ የሕዝብ ኦዳ ስብሰባ ይደረጋል። ለሉባ ባለ ስልጣንነት የታጩት ሁሉ ተጠርተው ወደ ኦዳ ቦታቸው ሲመጡ አሁን ስልጣን የሚያስረግቡት የሚያስረክቡት የቀድሞ ሉባዎችና አባ ቦኮች በስፍራቸው ይገኛሉ። ተገርዘው ሉባ የተባሉት ሁሉ በእጩነት ለመቅረብ መብት ቢኖራቸውም በአንድ ሉባ አስተዳደር ከእነርሱ መካከል ተመርጠው ሥልጣን የሚይዙት ዐሥራ ሁለት ብቻ ናቸው። መራጭ የሚሆኑ ሰዎች ከአንድ ለሚ ወይም ንዑስ ጎሳ ሕዝብ ከየት መንደሩ ለዚህ ጉዳይ ተገቢነት ያላቸው ከየመንደሩ አዋቂዎች እንደ መንደርተኛው መብዛትና ማነስ ይበቃሉ ተብሎ የተገመተው ያህል ተመርጠው ሕዝቡን በመውከል የሚላኩት ናቸው። ምርጫው በአባ ቦኩዎች መሪነት ይካሄዳል። መራጮች እጩ ከሆኑት ሰዎች መካከል በየክፍላቸው አዘጋጅተው ይዘው የመጡትን እጩዎች ለጠቅላላው መራጭ ማለት ለሕዝብ ወኪሎች ለአባ ቦኮች አንድ በአንድ ያስተዋውቃሉ። ለምርጫው አፈጻጸም ሰብሳቢ የሚሆነው በዕድሜ ከሌሎች ከፍ የሚለው አባ ቦኩ ነው። የድምፅ አሰጣጡ ተግባር በጥንቃቄ እየተቆጣጠሩ የሚያከናውኑ ደግሞ በአሁኑ ምርጫ ሥልጣን የሚያስረክቡ ሉባዎቹ ናቸው። የምርጫ ጊዜ ከመድረሱ በፊት ዕጩዎች ራሳቸውን ለሕዝብ የሚያስተዋውቁት በወልዳ ስብሰባ ስለ ሃይማኖት በመስበክ ስለ አስተዳደርና ስለ አገር ጉዳይ በወዳ ተገኝቶ በመተቸት ስለ አዳኝነት አዳኝነት ስራ አካሄድ በተሬ ወይም አደባባይ በነባርነት በመርዳት ስለ ሕግ መደንገግና ስለ ፖለቲካ ጉዳዮች ከሉባዎች ጋር ውይይት መካፈልና አንዳንድ ጉዳዮችን በማስረዳት እንዲሁም ስለ አገር ሰላም ጥረት በማድረግና በመሳሰሉት ነው። ከእጩቹ ውስጥ መጀመሪያ የሚጠራውን ሉባዎች ዕጣ ያጣጥላሉ። ዕጣ የወጣለትን እገሌ ብሎ በስሙ ሲጠራው ኦ ወይም አቤት ብሎ ተነስቶ ሲቆም አባ ቦኩ ከሕዝብ መካከል ወጥቶ ለተመራጮች በተዘጋጀው ቦታ ሄዶ በመራጮች ፊት ለፊት በበርጩማ ላይ እንዲቀመጥ ይነግረዋል። እጩ የሆነው ሰው ሄዶ በስፍራው ሲቀመጥ አባቦኩ ይህንን እጩ የምትመርጡ ሰዎች ተነስታችሁ ቁሙ ብሎ ያዛል። በዚህ ጊዜ እሱን የሚመርጡ ሰዎች ተነስተው ይቆማሉ። ለመምረጥ ያልፈቀዱት እንደ ተቀመጡ ይቀራሉ። ይህን ተግባር የሚቆጣጠሩ ሉባዎች የቆሙትንና የተቀመጡትን መራጮች ለየብቻ ቆጥረው ለአባቦኮቹ ያስታውቃሉ። የቆሙት በቁጥር የበለጡ እንደሆነ ሰብሳቢው አባቦኩ እጩ ድምፅ ብልጫ ለስልጣን እድል ያገኘ መሆኑን ለመራጮች ያስታውቃል። የመረጡትም ሰዎች ለደስታ መግለጫ እርጥብ ሰርዶ ስር ወስደው ለተመራጩ በእጁ ሰጥተውት ወደ ቦታው ሲመለሱ እሱም ከተቀመጠበት ተነስቶ አባቦኮቹ ዘንድ ሄዶ አርከፉድ እጅ በመንሳት በመሳም ቡራኪያቸውን ተቀብሎ ተመልሶ በቦታው ማለት በአንደኛ ተራ ቁጥር ወንበር ይቀመጣል። የድምፅ ብልጫ ካላገኘ ግን ተቆጣጣሪዎቹ መውደቁን ለአባ ቦኮች ሲያስረዱ፣ ከስፍራው እንዲነሳ ተደርጎ ተነግሮት ወደ መራጮች ዘንድ ተመልሶ ቀጥሎ የሚመረጡትን እጩዎች የድምፅ መስጠት ተግባር ተካፋይ ይሆናል። ድምፅ መስጠት ይችላል። የሌሎቹም ምንጮች አመራረጥ በዚህ መልክ በየተራ ይፈጸማል። የድምፅ ብልጫ አግኝተው የተመረጡት አስራ ሁለት ሉባዎች ስልጣን ተረካቢዎች ይሆናሉ። ምናልባት የድምፅ ብልጫ ያገኙት ቁጥራቸው ከአስራ ሁለት በላይ ከሆነ ወይም እኩል ድምፅ ያገኙትን አባ ቦኮች እጣ አጣጥለው እጣው የወጣለት እንደተመረጠ ይቆጠራል። ሆኖም በምርጫ የወደቁ ሉባዎች ስልጣን መያዛቸው ቢቀርም የሉባነት ስማቸውን እንዲያዙ ግን ይቆያሉ። ምናልባት እስከሚቀጥለው ስምንት ዓመት የገዳ ዘመን ሥልጣን ከያዙት ሉባዎች ውስጥ የሞቱ እንደሆነ ወይም ሕዝቡ በጥፋት ከሥልጣን እንዲወርዱ ያደረገ እንደሆነ የሕዝብ ኦዳ ስብሰባ ተደርጎ ከእነሱ ውስጥ ሕዝብ የመረጠው በጎደለው ቦታ ተተክቶ እንዲሠራ ይደረጋል። ከዚህ በኋላ አባ ኮርማ የሚሆን ከተሰበሰበው ሕዝብ መካከል ከጎሳ ውስጥ የዘር ግንዱ አንጋፋ ወይም በኩር የሆነ አባት እናቱ እንዲሁም ሚስቱና የበኩር ልጁ ያልሞቱ፣ አካሉ ያልጎደለ፣ በሰውነት ጠባሳም የሌለው፣ ቤተሰቡ በመጥፎ ስም ያልተጠራ ተፈልጎ ቀርቦ አባ ኮርማ ተብሎ በጊዜያዊነት ይሾማል። እጩዎች አዋጥተው ካቀረቧቸው ኮርማዎች መካከል መልኩ ደስ የሚያሰኝ ተመርጦ ሲቀርብለት አባ ኮርማው ሙዳ ማለት ቂቤ ቆንጥሮ በእርጥብ ሰርዶ ሳር ይዞ ኮርማውን ከግንባሩ ጀምሮ በጀርባው ላይ እስከ ጭራው ጫፍ ድረስ በቀጭኑ ሦስት ጊዜ መላልሶ ቀብቶ ይመርቅና ኮርማው ተጥሎለት ያርዳል። ደሙን በገበቴ ወስዶ ወረሽቶ እንደገና መርቆም ይቀመጣል። ተመራጮቹም ከታረደው የኮርማ ደም ግንባራቸውን ያስነካሉ። ከዚህ በኋላ ከየቤታቸው የመጣውን ድግስ የተሰበሰቡት ሰዎች ይሳተፋሉ። በመጨረሻው አባ ቦኮዎች መርቀው በዚህ የምርጫው ስነ ሥርዓት ይፈጸማል። እነዚህ ሉባዎች በተመረጡ በአምስተኛው ቀን ከነባሮቹ ሉባዎች ሥልጣን የሚረከቡበትና ነባሮቹ ሉባዎች ለሁለተኛ ጊዜ ቡታ አርደው ወደ አባ ቦኩነት ደረጃ የሚተላለፉበት በዓል ይሆናል። በዓሉም አያነ ደጋጋ ይባላል። ይህም የመስፋፋት በዓል ማለት ነው። ስለ በዓሉ ትልቅነት ሽማግሌዎች ሲናገሩ እነዚህ የተመረጡት ሉባዎች ቀደም ሲል ዶሪ በኋላም ገዳ ወይም ጉቡ ተሰኝተው የተመረቁበት የማናቸውንም አቋም ሥራ ያጠኑና ምንም የሥልጣን ተካፋይነት ባይኖራቸውም በሥልጣን ላይ ካሉት ሉ